የምርት ስብሰባ ሰዓት ስለሆነ ቀደም ብለን ነው የምንነሳው። ለተማሪ ቁርስ ማዘጋጀት፣ ለቁርስ የሚሆን ለምሳም ሆን እቋጥራለሁ። ውሃዋን ምንዋን እቆጣጥርላታለሁ። እሷን እናዘገጃጃታለን። ቡና እናዘጋጃለን፣ ቁርስ እናዘጋጃለን፣ ለእኛ ማለት ነው። ከዛ እሷ ልጅቷ ታዘገጃጅልኛለች፣ ቡናውን ቁርሱን ታዘጋጃለች። እኔ ደግሞ ለከብቶቹ ለበግ፣ ለጥጃ ላሚቷን ማገናኘት፣ ለከብቶቹ ደግሞ አስሮ ምግባቸውን ገለባ ምናምን ሰጥቶ የሚታሰሩበት ቦታ አለ። ይታሰራሉ። ከዛ አሁን ቁርስ በልተን ወደ ማሳ ነው አሁን በዚህ ሰዓት። ይህ በሸገር ከተማ አስተዳደር ሰበታ ክፍለ ከተማ ሜታ ወረዳ ነዋሪ ለሆኑት ነጋሴ ቦሩ ምርት ታጭዶ በሚሰበሰብበት በዚህ ወቅት የዕለት ተዕለት ተግባር ነው። በማለዳ የጀመረው ክንውን ከቤት ጀምሮ ምርት እስከሚታጨድበት ቦታ ድረስ ይዘልቃል። ቤቱና ማሳው ቅርብ ነው። ራቅ ብል ኖረው በዚህ ሰዓት ነበረ ገና ጭኜ ለብቻ ይዤ የሚሄደው ጅጊ እንደዚህ ሲደረግ ይሄ ግን ቀረብ ያለ ነው። አነስ ያለ ጅጊ ነው። አነስ ያለች ናት። ብዙ ሰው እስከ ሰላሳ እስከ አርባ ሰው ነው የምን ለምነው። በዛን እለት ጧት ይመጣሉ። ከዛ ወደ ማሳ ይመጣሉ። ከዛ በኋላ እነሱ ቆየት ሲሉ አምሳ ላይ ሲሆን ድፎ ዳቦ፣ ጠላ ኩባያ፣ ለማይጠጡት ደግሞ ለስላሳ ነገር ይዘን እናመጣለን እንዲህ ያለው የማሳክንውን ለብቻ የሚገፋ አይደለም፣ እና ጎረቤት ለደቦ ስራ ይጠየቃል። ጎረቤት በጎረቤት የሆነ ጥግ በጥግ የሆነ ይለማመናል። እኔ ጓደኛ ካለኝ ጓደኛዬ ትለምንልኛለች። ባለቤቴ ጓደኛ ካለም ደግሞ ይለምንልኛል። ብዙ ከሆነ እኔም እየሄድኩኝ የዛሬ ሳምንት የኔ አጨዳ ነው በእኔ ላይ እንዳትለምኑ ምናምን እንልና ተዘጋጅተንበት፣ እንደዛ እየሄድን እናጭዳለን። ሴቶች ይሰበስባሉ፣ ያጭዳሉ። ሴቶች ምንም የማይሰሩት ነገር የለም። የምንገኝበት ወር ማለትም የህዳር ወር ዋነኛው የሀገራችን የመህረሻ እየተጠናቀቀ የሚመጣበት እንዲሁም ደግሞ ሰብል የሚሰበሰብበት ወቅት ላይ እንገኛለን። የሰብል ስብሰባ አንድም በዘመናዊ መንገድ በኮምባይነር እንዲሁም ደግሞ በደቦ የሚከወን ነው የሚሆነው። በየትኛውም መንገድ ሰብል ተሰበሰብ ግን፣ የሴቶች ተሳትፎ ላቅ ያለ ነው የሚሆነው። የሴቶች ተሳትፎ እንግዲህ ከቤት ይጀምራል። እዚህ አውድማም ተጠናክሮ የሚቀጥል ነው የሚሆነው ገነማ ነንካ መነንጠረገዳ በማለዳ ተነስቼ ቡና ማፍላት ምግብ ማብሰልና ውሃ መቅዳትን ጨምሮ ቤት ውስጥ የሚሰራውን ስራ ከሰራው በኋላ ወደዚህ እመጣለሁ። እዚህም እናጭዳለን፣ ነዱን እንሰበስባለን፣ አውድማም እንለቀልቃለን። ወፈንጀላ አንጉራ ከነዶ ሰበሰባ የሴቶቹ የአውድማ ተሳትፎ በወንድ አርሶ አደሮችም ዘንድ ምስክርነት የሚሰጠው ነው። ማና ሆጀታኔ ወጤ ጎዳኔ ቢደን ጎዳኔ ነው። ወገጌቹ ጠዋት ምግብ አቀራርቦ ይሸኙናል። አምስት ሰዓት አካባቢም ምግብ ይዘውልን ይመጣሉ። እዚህ ከመጡ በኋላም በማጨድ ነዶ በመሰብሰብና በሌሎችም ያግዙናል። አማሳኩ ዳላማን ሆጅኔ ሆጀታ በመሀል እያዜሙ ድካምን ማባረር ድካም አሸንፎ መጥቶ ጉልበት ዛል ሲልም ጥላ ስር ሰብሰብ ብሎ ቤት ያፈራውን መቃመስ ግድ ይሆናል። ማሳ ኬቸት ያታኒ ዱጋኒ ያቁ ከስራ መልስ ምግብ እዚህ ይቀርባል፣ እንበላለን። የሚያነቃቁ ዘፈኖችን እንዘፍናለን። በዚህም ከፍተኛ መነቃቃት ስላለ ድካም አይሰማንም። ያታኒ ዱጋኒ ስርቡ ብቻ በዚህ መንገድ የቀጠለው ምርት አሰባሰብ ሰብሉ ተወቅቶ ጎተራ እስኪገባ የሚቀጥል ነው። የቤቱ ውስጥ ስራ እንዳለ ሆኖ የዚህ ማሳው ሰበስባለሁ፣ ለቅማለሁ፣ ከብቶቼን አሰማራለሁ። አሁን ይሄ ስንዴ እንግዲህ እኔ ይሄ ብቻ ነው ስንዴ ያለኝ። ስንዴ አሁን እስከ ቅዳሜ ድረስ ያበቃል። ከዛ በኋላ ደግሞ ወደ አግዞ ነው የምገባ። ከዛ ጤፍ እንጀምራለን። እንደዛ ሆኖ የሴቶች ስራ ማቋረጫ የለውም። 5,098 ሄክታር መሬት በተለያዩ ሰብሎች አለማ። ወረዳው በሄክታር 39 ኩንታል ምርት ለመሰብሰብ አቅዷል። ለዚህ እቅድ መሳካት የሴቶች የዕለት ተዕለት ተግባር ወሳኝነት አለው። 5,098 ሄክታር ነው የዘራ። እነዛ ማጆሪቲ ያለው ጤፍ ነው። ጤፍ 3078 ነው። ስንዴም ተከትሎ ነው አለው። ስንዴ 1150 ነው። ሌሎቹ ጥራጥሬ ናቸው። እያያን ነው። ሴቶች ከጧት ጀምሮ እስከ ማታ እየሰሩ ነው። በሰብል አሰባሰብ ወቅት የሴቶች ተሳትፎ ምን ይመስላል ስንል የወይዘሮ ነጋሴ ቦሩን ተሞክሮ አየን እንጂ እንግዲህ፣ በየትኛውም አካባቢ በየትኛውም የሀገራችን አካባቢዎች የሴቶች ተሳትፎ ያው እንደሳቸው እሳቸውን ለማሳያ ያነሳን እንጂ ተመሳሳይ ነው።